አረሚኪኒ ይመስላል። ምን ሆናችሁ ነው? ምንድን ነው የምታወሩት? ማ እኔን ነው? አዎ፣ አይኔ ቱሉ ቢፈርደ ሞዴል እኮ ነው ብሩክ እናቴ ለቀረጽ አሳድጎት ነ ደብርታብ ደብርታሩፌ የሀይምዬ ሸበላ ነው። ሀይምዬ ማን ነው? ዘፋኟ አታውቂያትም? አርቲስት ናት። እናቱ ዘፋኝ ናት።

ምግብ ነው የሚቀጣ። ካንቲንማ አንደኛ ቅጣት አንደኛ ቅጣት ፍሪጅ ውስጥ ያለውን እቃ እንዳለ ተውጪውና ትገቢያለሽ። እና ነው ነው ከፈለግሽ አለመጫወት ትነቅ እየወጣለች እንደዚህ አፍሽን አከፍችምሽ ሰርጉዬ ታክሲ ሶስት ሺህ ብሎ ደርሰ አኩያ ዞሽ ለምዶብኝ ነው። በእግዚአብሔር ስል ከለመርሽ እዛው ተጠባቢ ከኔ ጋር የሚያገናኘው ነገር አይ፣ ይቅርታ ኪዳነምህረት ትንሽ ይቅርታ፣ ወይን እንግዲህ እንደዚህ ማለት ይደብራል፣ በጣም ይደብራል። እሺ አራኩ እዚህ ጋር ስሜታ ልባም ደግሞ በቃ ይወት ጀምሯል። ገብቶሻ አዲሱ ህይወቱ ሊበጠበጥ ይችላል። በዚህ ነገር ተረዳሽ ይባል አንቺ በጣም ብልግና አምልጧትም ሊሆን ይችላል ስሜት ማያቱ፣ በቃ ይቅርታ አርግላ ታኩቢ። እንቀላለዳለን እኮ እግዚአብሔር፣ እንዳጊ ምን ሆኖ ነው? ነገር አንቀላለድም አይደል? እዚህ ጋር በጠባው ባልጠባው፣ በእናትህ ታኩ፣ በቃ እዚህ ጋር ሙሉ ጨዋታው ይረበሻል። በእናትህ ስሜት ማያቱ፣ በቃ ያለፈ ነገር ነው፣ በቃ ተፈታለች። ገባ፣ ሰው ደግሞ ይሳሳታል። የማይሳሳት ሰው የለም። አዲስ ይወት ጀምረን ልባም ለምንድን ነው መበጥበጥ የፈለግሽው? አዲስ ይወት ምን እንደዚህ ልትናገርኝ እኮ አይደለም ለማለት እኮ በእናቱ እንደዛ እኮ እዛ ጋር በጠባቁት ማለት በቃ በጠባ ከው በእናቱ ማለት ነው። መጀመሪያ እናቱ አይ ጀመረኔ። እዚህ ጋር ደበረኝ ማለት ነው። ይሄን የወረደ የጠበው ምናም፣ ኧረ በእግዚአብሔር ዳግም በእናትህ ልጅ አልቅስ ስሜታቱን። ብዙ ሰው እያየን ነው ታውቂ፣ እኔ ካልደበራችሁ በቃ በደንብ ይቅርታ ጠይቂው፣ ልባ ነው እሺ። እንዴት ይቅርታ ልጠይቀው? በእግዚአብሔር እስኪ ንገሪኝ። ጡት ምናምን ባለፈ እህቱ ላይ ትምጫለሽ። በቃ እንደምንድን ነው የሚስቁት? እግዚአብሔርን በእናታችሁ፣ እንደ እያለቀሰ ነው ልጁ። ምንድን ነው ውሸት ነው የምትሉት? በእናትህ ተረዘ ሄዱ አደረኩም በጠባ እኮ ጡት ማለት በእናትህ ጡት እንደማለት ነው። ተረጋጊ ማለት ነው። ተረጋጊ ማለት ነው። ተረጋጊ ማለት አ አሁን ከሱ ጋር ያለችዋ ልጅ ድንግል እንደሆነ ነው የምታውቀው። ግን አንቺ እዚህ ጋር ሕዝብ ፊት ስትናገር እናቴን ይሄው ማተቤን እንደው እናቶች ቤተሰቦችን ያገናኘኝ እንደው ስደት ላይ ያስቀረኝ እኔ ውሸት ኳሸውን ጌታ ምስክሬ ነው። በእናትህ በጠባብ አንድ ካብሽው ጣው አይደለም

እዚህ ጋ ማለት ነው። አንቺ እኮ መብትሽ ነው፣ አጥቢ እንስሳ መሆኑ ገለ ልጅ ያለ ከባዳ ከባ ሪከርድ ስለሚያደርጉ በእናትሽ እንደዚህ ክ- ሞዴልም ያሉ እኔ ስም ከራሱ ጠፋብኝ። ቴዲ ልክ እኔ ሲጀመር እግዚአብሔር ምስክሬ ነው፣ በፊት እንቀላለዳለን። እኔ በዛ ቀን ነው በጠባ እኮ ጡት ይሆንም አጥቢ እያለኝ እኮ ነው እኔን እየሰደበኝ ነው። ድንግል ነኝ ብሎ ነው ያገኛት። እሷን ገብቶሻል። አንቺ እዚህ ጋር የሆነ ነገር ክላሽ ያደረጋል። ይገልብኛሉ። ኖ ኖ ኖ፣ አይሆንም አይሆንም አይሆንም። ላይቭ ላይ ብቻ ብዙ ሰው ያደረጋል። ሪከርዱ ከወጣ ሌላ ችግር ነው። በቃ ትዳሩ ተበተን የሚያለቅስ ኢሞጂ አትላኩ። በቃ አዝናቸዋል። አላይ ነው ግን ይዘጋብናል። ሁሉም ነገር ያልፋል። ልባም እሺ፣ ደስተኛ ማለት ልባም። መበቀል ፈልገሽ ነው። እዚህ ጋር ያለው ነገር መበቀል ፈልገሽ ነው። አሁን ሌላ ሕይወት ስለጀመረ እሱን ለመረበሽ ፈልገሽ ነው። ምንድን ነው ያለው ነገር

እየ- እየሳቀኝ ገብቶሻል። ጥሩ መጥፎውን አሳልፋችሁ ሊሆን ይችላል፣ ግን በዚህ ልክ ጭራሽ ትስቂበታለች። እኛ አዲስ ትዳር መፈለግ ራሱ መከራ ኮ ነው። ደሞ የአሁኗ በጣም በቃ ቀናተኛ ናት፣ ኃይለኛ ናት፣ ምናምን ነው። በወሬ ራሱ ትከፋል ሁላ እኮ መልክ ከዳኒ ጋር ወዳራ ነው እሱን የመረጠችው። በና አሁን ከማን ጋር ዳኒ ጠፋ። ሁሉም ያልፋለን። ዚያ አንቺም እንደተናገርሽ እንጂ አልቀርም። ክፉነሽ ክፉነሽ፣ አፍቅር አቀልጅ በቃ ክፉነሽ። እኔ እኮ አዳልጦኝ ነው፣ እግዚአብሔርን እያለቀስኩ ነበር። ክፉነሽ ክፉነሽ፣ ክፉነሽ የምታገኙ ነገር አንቺ አለ ወይ? ነው የእሱ ሕይወት የሚበጠበት እዚ ነገር ይገንብኛል። ኪዳነ ምሕረትን እኔ ጥሎኝ ነው ልታጠፊት። ሴድ ጌታ ምስክሬ ነው። ወይኔ ጉድ ፈላ ዛሬ በቃ ሺዳና ደሮን ሄሉጣ በቃ ከላይፍ አሁንም እየሳቅሽ ነው ልባም፣ አሁንም እየሳቅሽ ነው። ወንድም የለሽም አባት የለሽም። እንዴት ወንድ ልጅ እንደዚህ ላይፍ እስኪያልቅስ ድረስ ወንድም ላይኖርሽ ይችላል፣ ግን አባት አለሽ። ወንድ ልጅ ላይ ከመጨከንሽ በፊት ብቻ ተፈጠረ ከአንቺ ጋር ነው የሚሆነው። ይህንን ብቻ ተባበሪው። ሌላ ምንም አማራጭ የለም። አኩ በቃ ምንድን ነው በሚያ ቪዲዮ ዘርርአራቻ በእግዚአብሔር አይደለም፣ በእናትህ በእግዚአብሔር ይዤ አለው። ወይኔ አንቺ ይከብድሻል። ምናልባት ልጅቷ በቪዲዮ ስታይ እንትን ልትል ትችላለች። ገብቶሻል? ቪዲዮ በቃ ፎቶ ለጥፈሽ እኮ መስራት ነው እሱ የሚያስታርቃችሁ ከሆነ አቃል ፍቅረኛ ይህንን ላይፍ እንደምታይበል እንዲነግ ቴክስት እያደረገች ንግግራችንን እያየች ነው። ባጠባው ስትይው ሰምታለች። ተረዳሽ? አረኔ ባጠባው እያልኩት ያለሁት በእናቱ በጠባው ጡት ነው። ክፉነሽ ብለሻል ብለሻል ተረጋጊ በጆሮዬ በቃ ይህንንጌ ማለት ነው አምሳ ሺህ ገብተሽ ካሸነፍ ናቸው የፈለግችውን ትቀጫቸዋለች በቃ